ለመሆኑ ጫማን የምታስቀምጥበት ቦታ በሕይወት ላይ የገንዘብ ዕድል ላይ ለውጥ ያመጣል ብለህ አስበው ታውቃለህ? ይህ ጉዳይ በብዙ ሀገሮች ባህልና ሃይማኖት የታወቀ ነው። በተለይ እንደ ጃፓን፣ ህንድና ቻይና ያሉ የሩቅ ምስራቅ አገሮች ጫማ በቀን ውሎ ውስጥ ሄድክበትን ቦታ ኢነርጂ ይወስዳል ይላሉ። በተለይ ኔጌቲቭ ኢነርጂ ያለባቸው እንደ ሆስፒታል፣ የቀብር ቦታ ያሉ ኔጌቲቭ ኢነርጂ ያለባቸው ቦታዎች አንድ ሰው ከዋለ ያ ሰው ወደ ቤት ሲገባ ይዞት የሚገባው ኢነርጂ ውጤቱ መጥፎ ይሆናል። የጥንት የቡዲዝም አስተምህሮት እንደሚለው የትኛውም የምንለብሰው ነገር ኢነርጂን የመሸከም ኃይል ያለው ሲሆን የጫማ ግን ከፍተኛ ነው ይላል። የሩቅ ምስራቅ አገሮች ጫማ የኢነርጂ ተሸካሚ እንደሆነና በየዕለቱ የሚያመጣባቸውን ኔጌቲቭ ኢነርጂ ስለሚያውቁ ጫማቸውን ውጪ ሳያወልቁ ወደ ቤተ መቅደስም ወደ ቤታቸውም አይገቡም። የሚያስቀምጡበትንም ቦታ በጥንቃቄ ይመርጣሉ። ጫማ በኢነርጂ እይታ የእንቅስቃሴ፣ የጉዞ፣ የለውጥ፣ የመንፈሳዊ ኢነርጂ ተሸካሚነት ተምሳሌት ነው። ጫማን በቤት ውስጥ በማይገባው ቦታ ማስቀመጥ ወደ ቤት የሚገባውን መልካም ኢነርጂ መገደብን ያመጣል። ለዚህ ነው አዲስ ጫማ ስናደርግ ደስ የሚል መልካም ስሜት የሚሰማን። ይህ ዝም ብሎ አጉል እምነት አይደለም የጥንት ጥበብ የሆነና በሳይንሱም የተደገፈ ነው። መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 3 ከቁጥር አራት እስከ አምስት እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ፣ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፤ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ይህ ጥቅስ ካሉት ብዙ ምስጢራዊ ትርጉሞች ውስጥ አንዱ ጫማ ለተቀደሰ ቦታ የማይመጠን ኔጌቲቭ ኢነርጂን እንደሚሸከም የሚነግረን ነው። እግዚአብሔር ጫማህን እንጂ ልብስህን አውልቅ ያላለውም ለዚህ ነበር። እንደ ቤተ ክርስቲያንና መስጊድ ያሉ የተቀደሱ ስፍራዎች ሲገባ ጫማ የሚወለቀው ለቦታው ክብርቻ ሳይሆን ጫማ ከሚይዘው ኔጌቲቭ ኢነርጂም አንጻር ጭምር ነው። ቀጥዬ የገንዘብ፣ የስራ እድል እንዲከፈት ለስኬት ኔጌቲቭ ኢነርጂ ወይም መናፈስት ቤት እንዳይበክለው ለማድረግ ጫማ የማይቀመጥባቸውን አምስት ቦታዎችን እንዲሁም ጫማ እንዴት መቀመጥ እንዳለበት የጥንት የቻይናና የህንድ ጥበቦች የሆኑት ባትሹሳትራና ፔንግሾ የሚሉትን አቅርባለሁኝ። እነዚህ ቀላል ሁሌም ሰው የሚሳሳትባቸው የሚመስሉ ነገር ግን ሕይወታችን ላይ ትልቅ ለውጥ የሚያመጡ ናቸውና በደንብ ተከታተሉኝ። አንደኛ፣ ጫማን አልጋ ስር ማስቀመጥ። አልጋ አእምሮውን፣ አካልን የምታድስበት የተቀደሰ ቦታ ቢሆንም በዚያው ልክ በጥልቀት ራስን የማታውቅበትና የኢነርጂ አካልን ለሌላ ሐሳብና ለባዕድ ጥቃት የመጋለጥ ሁኔታ የሚፈጠርበት ነው። ጫማ በዕለት ተዕለት ኑሮ የሚያጋጥመን ጭንቀት፣ ሐሳብ፣ ፍርሃት፣ ሰው የበዛበት አካባቢ፣ ሆስፒታል፣ ቀብር ቦታ ከዋልክ የአካባቢውን ኢነርጂ በመሸከም ያስቀራል። እናም ቤት ገብተ አልጋ ስር ካስቀመጥከው ያ ኔጌቲቭ ኢነርጂ እዛው ብቻ የሚቀር አይደለም፣ ተኝተ በድብቁ የአእምሮ ክፍል በምንለው ኢነርጂው ይገለጻል። ጫማቸውን አልጋ ስር አስቀምጠው የሚተኙ ሰዎች ብዙ ሰዎች እንቅልፍ የሌለውና ቅዠት የበዛበት ሌሊት እንዳሳለፉ ጠዋት ሲነሱ ድክም ብሏቸው ቀኑን ደግሞ ተጫዋጩ ናቸው እንዳሳለፉ ይገልጻሉ። የኤነርጂ ማውጣቱ መድከሙ እንዳለ ሆኖ ኔጌቲቭ ኤነርጂ በቀኑ ውስጥ ለሚያጋጥመን የገንዘብ፣ የእድል፣ የስኬት መልካም አጋጣሚዎችን የሚጋብዘን ይሆናል። ኤነርጂው በባህሪያችንም፣ በማኅበራዊ ሕይወት በግንኙነታችንም ላይ የሚያመጣው ትልቅ ተጽዕኖ አለው። ስለዚህ ጫማህን በተቻለ ከመኝታ ቤት ማራቅና የራሱ የሆነ ማስቀመጫ ውስጥ ብቻ እንዲቀመጥ ማድረግ አስፈላጊ ነው። ሁለተኛ ጫማን ከቤት ውጭ በር ላይ ማሳደር። ጥንታዊ በሆነው የቻይና ጥበብ ፌንግሹ የቤት መግቢያ በር መልካምም፣ መጥፎም ነገር ወደ ቤት የሚገባበት ዋና የኃይል ቦታ ነው ይላሉ። ጫማን በር ላይ ማስቀመጥ ወደ ቤት የሚገባው መልካም ነገር በረከትን እንደሚገድብ እንደሆነ ያስተምራሉ። እንዲሁም የቤትን መግቢያ በር ላይ ጫማ ማሳደር ለሌሊት በሌሊት የሚካሄደውን መጥፎ ኢነርጂና የመናፈስ ጥቃት ይዞ ስለሚያስቀር ጠዋት ያን ጫማ መልሰ ስታደርግ ለመጥፎ ኢነርጂ ትዳረጋለህ። ይህም በኑሮ፣ በገንዘብ፣ በጤና ላይ ችግር ያመጣል። ሶስተኛ ጫማን እዛም እዛም ያለ ስርዓት በታትኖ ማስቀመጥ። ጫማ ያለ ስርዓት ተበታትኖ ተቀመጠ ማለት ኢነርጂው የተበታተነ ነው ማለት ነው። በዙሪያችን ያሉ ማንኛውም ነገሮች በድብቆ የአእምሮ ክፍላችን ላይ የሚያመጡት ተጽዕኖ አለ። ጫማን ዝም ብሎ በግዴለሽነት እዛም እዛም ጥሎ በታትኖ ማስቀመጥ በገንዘብ፣ በግንኙነት ሕይወታችን ላይ የሚያመጣው ተጽዕኖ አለው አለመረጋጋት፣ ጭንቀት አላስፈላጊ፣ ወጪ የእድል መዘጋት ያመጣል። መልካም ዕድልና ገንዘብ ወደ ህይወት እንዲመጣና እንዳይገደብ የረጋ ነገር፣ ስርዓት የያዘ ሁኔታን ይፈልጋል እና ምንም እንኳን የማይመች ቦታ ቢኖረንም፣ በተቻለ አቅም ጫማን ስርዓት ባለው ሁኔታ ማስቀመጥ በገንዘብ በግንኙነት ያለው ሁኔታ ማሻሻል ማለት ነው። አራተኛ የቤት ኮሪደር ወይም መተላለፊያ ላይ ማስቀመጥ። ቤትህ የቤት ኮሪደር ወይም መተላለፊያ ካለው ጫማን በዚያ ቦታ ላይ ማስቀመጥ የለብም። ኮሪደር ወይም መተላለፊያ ወደ ቤት ለሚገባ ኢነርጂ ዋና መስመር እንደሆነ ይታወቃል። በኢነርጂ ሳይኮሎጂ ኮሪደር ልክ ሰውነታችን ውስጥ እንደሚገኘው የደም ዋና መስመር እንደሚባለው ነው። ይህ መስመር ወደ ኪችን፣ ወደ ሳሎን፣ ወደ መኝታ ቤት የሚያደርሰን ነው። በዚህ መስመር ላይ እንደ ጫማ አይነት ኢነርጂን የሚገድቡ ነገሮችን ማስቀመጥ ማለት ወደ ቤታችን የሚገባውን መልካም ኢነርጂ መልካም የገንዘብ የስራ እድል ማቆም ማለት ነው አዲስ ሀሳብ አዲስ እድል እንዳይመጣ በማድረግ አእምራዊና አካላዊ ድካም ያመጣል። ኮሪደር መተላለፊያ ላይ ጫማን ባለማስቀመጥ እነዚህን ነገሮች ማስወገድ ትችላለህ። አምስተኛ ጫማን የምግብ ማብሰያ ወይም ኪችን ውስጥ ማስቀመጥ። ኪችን የኢነርጂያችን፣ የጤናችን፣ የእድገታችን ምንጭ የሆነ ምግብ የሚዘጋጅበት የቤታችን የተለየ ቦታ ነው። የቻይና ፌንግሹ እንደሚለው ኪችን የገንዘብ ጸጋችን ልክ እንደ ምግቡ በስሎ የሚዘጋጅበት ቦታ ነው ይለዋል። ጫማን ዝም ብሎ በግድ የለሽነት የምግብ ማብሰያ ክፍል ውስጥ ማስቀመጥ በገንዘብ በግንኙነት ህይወታችን ላይ የሚያመጣው ተጽዕኖ አለው። አለመረጋጋት፣ ጭንቀት፣ አላስፈላጊ ወጪ፣ የእድል መዘጋት ያመጣል። ምንም እንኳ የማይመች ቦታ ቢኖረን በተቻለ አቅም ጫማ ኪችን ውስጥ አለማስቀመጥ። ታዲያ ጫማ እንዴት እናስቀምጥ? ጥንታዊ የሆነው የእንዲ ኢነርጂ የባላንስና የአርኪቴክቸር ጥበብ ዋትሹሻትራ እንደሚለው ጫማ በተቻለ መጠን የጫማ ማስቀመጫ ሸልፍ ይሁን ሌላ ማስቀመጫ ውስጥ መቀመጥና ሸልፉ መዘጋት አለበት ይላሉ። መዘጋቱ ከጫማው የሚወጣው ኢነርጂ ኔጌቲቭ ኢነርጂ ወደ ቤቱ እንዳይሰራጭ ስለሚያደርገው ነው። ጫማ የኢነርጂ ምድቡ ከመሬት ስለሆነ ጫማ ለማስቀመጥ የምንጠቀምበት ሸልፍ ይሁን ሌላ ማስቀመጫ፣ ጫማ ማስቀመጫ ከመሬት ብዙ መራቅ የለበትም። ከፍ ብሎ ከትከሻችን ላይ የሚደርስ ወይም ከዛ ከፍ የሚል ከሆነ በቤተሰቡ ጤና ላይ ወይም የጤና ችግርና የእድል መዘጋትን ያመጣል ይላል። በአትሾሻ አትራ እንደሚለው ጫማን ሁሌም ከማስቀመጥ በፊት በደንብ አጽድቶ ጨው በሸልፉ ውስጥ ወይም በአካባቢው ወይም እንዲሁም ጫማ ውስጥ በመነስነስ ማስቀመጥ ኔጌቲቭ ኢነርጂን ለማራቅ እንደሚጠቅም ይመክራል ሰላሙን